ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምናመሻችሁ ካንከር ሚዲያ ዝግጅት ክፍል አክብሮ ሰላምታችን እናቀርባለን። የአማራ ፋኖ አደረጃጀቶች በጋራ እያካሄዱ ያሉት የዘመቻ አንድነትን በተመለከተ ዛሬ አንዳንድ ዘገባዎች አሉን። ዘመቻው በይፋ ማብቃቱ ባይገለጽም በአንዳንድ መረጃዎች እንደተረጋገጠው ወደሚቀጥለው ምዕራፍ ለመግባት በዋዜማው ላይ በመሆኑ የዘመቻ አንድነት አጠቃላይ ሪፖርት በአመራሮቹ ይቀርባል ተብሎ ነው የሚጠበቀው። በአማራ ፋኖ በጎጃም በኩል ወታደራዊ አዛዡ አማካይነት የዘመቻ አንድነት በጎጃም ያለውን አጠቃላይ ሪፖርት የሚገልጽ እንዲሁም መረጃ ደርሶናል። እሱንም የምንወያይበት ይሆናል። በአጠቃላይ ዛሬና ሰሞኑን ምን አሉ በሚል ወደ ዘውትር ተሳታፊያችን ጋር ስልክ በመደወል የአማራ ፋኖ አጠቃላይ እንቅስቃሴዎችን የተመለከተ ዘገባ ያቀርብልናል። መስመር ላይ ይገኛል። በጣም ነው አመሰግነው። እንግዲህ ዘመቻ አንድነት በይፋ በተገለጸ ሁኔታ መጠናቀቁ ባይገለጽም የተለያዩ መረጃዎች እንደሚያሳዩት መዋቅሮቹ ወደ አንድነት ለመምጣት በዋዜማ ላይ ይገኛሉ። ይህንንም በቅርቡ ያበስራሉ ተብሎ ይጠበቃል። እስቲ ውጊያዎች አሉ ከዚህ ጋር የተያዘ ዘመቻ አንድነት ጋርም በተገናኘውም በሌላ በመደበኛነት የሚካሄዱ ውጊያዎች ምን አሉ? በአጠቃላይ አመሰግናለው መሳይ እንግዲህ ዘመቻ አንድነት ለአስራ አራተኛ ቀን ዛሬ ተጠናክሮ ነው የዋለው። ነገር ግን በትናንትናው ዕለት ዘመቻ አንድነት ዕለቱ የኢድ አልፈጥር በዓል ምክንያት በማድረግ እንደው እስኪ በዚህ አጋጣሚ በመከራ ውስጥ የከረመው የክልሉ ሕዝብ በዓሉን በሰላም እንዲያከብር በማለት ውጊያው በተወሰነ ደረጃ ተቀዛቅዞ የዋለ እንደነበር ይታወቃል። ነገር ግን መከላከያ ይህን አጋጣሚ ተጠቅሞ እንቅስቃሴ ባደረገባቸው ሉ አካባቢዎች ማለትም ከትናንት ጀምሮ የፋኖ ኃይሎች በተለይ ደግሞ በጣም የሚገርመው የሙስሊም ፋኖ ወንድሞቻችን በዓሉን ከማክበራቸው ጎን ለጎን በዓሉን በውጊያ ያሳለፉበት ሂደት ነው የተከሰተው። ለምሳሌ መሳይ በዚህ በአጠቃላይ በአራቱም ክፍለ ሀገሮች አንዳንድ በጣም ወሳኝ የሆኑ ድሎች ትናንትናና ዛሬ ተገኝተዋል። ለምሳሌ ዛሬ መጋቢት ሀያ ሁለት ሁለት ሺ አስራ ሰባት ዓመተ ምህረት ከመራዊ ከተማ በቅርብ ርቀት ላይ በምትገኘው ብራቃት በተባለች ቦታ የወራሪው መከላከያ ኃይል በአድማ ብተና አባላት ናይ ተኩሱ ከፍቶ በርካቶችን በማቁሰል ምክንያት አድማ ብተና በወሰደው የአጸፋ ምላሽ በርካታ የወራሪው መከላከያ አባላት ሙትና ቁስለኛ መሆናቸው ተረጋግጧል። ውጊያው ለብዙ ሰዓታት የቆየ ሲሆን፣ ጦርነቱ መነሻ ደግሞ አድማ ብተናው ውጊያ ላይ ከጀርባ እየመታን መጨረሻ መጨረስ አለብን የሚል የግምገማ ሀሳብ ማቅረባቸውን ተከትሎ እንደሆነ ተረጋግጧል። ከዚህ በፊት በተደረገ ጦርነት ወቅት ሁሉ የአማራ ልዩ ኃይል ከእኛ እኩል ከታጠቀ በኋላ ወደ ፋኖ ከነትጥቁ እንዲቀላቀል ተደርጓል። ስለሆነም አሁንም አድማ ብተናው በሙሉ ወደ ፋኖ ከመግባቱ በፊት በውጊያ ጊዜ ከጀርባ እየመታን ትጥቁን መውሰድ አለብን በሚል የመከላከያ አባላቱ በአድማ ብተና ኃይሎች ላይ ቀድመው ተኩስ እንደከፈቱባቸው ተረጋግጧል። የአማራ ተወላጅ የሆናችሁ በዚህ አጋጣሚ የአማራ ፋኖ በጎጃም መረጃ ሲያደርሰን አያይዞ፣ አሁንም በክልሉ ላይ የመከላከያ ሰራዊቱ የገደላቸው ነገር ግን መሳሪያ ይዘው የፋኖ ኃይሎችን የሚወጉ ኃይላትን ጥሪ አቅርቦላቸዋል። በዚህም ጥሪ መሰረት የአማራ ተወላጅ የሆናችሁ የአድማ ብተና አባላት ሆይ የወራሪው አብይ ሰራዊት ከጀርባ እየመታ ከመጨረሱ በፊት የያዛችሁትን ይዛችሁ ከጀግኖች የፋኖ ወንድሞቻችሁ ጎን እንድትሰለፉ እንጠይቃለን ሲሉ የፋኖ ኃይሎች ወንድማዊ ጥሪያቸውን አቅርበውላቸዋል። እንዲሁም ዛሬ በዳንግላ ከተማ የአብይ አህመድ ኮረኔል የሆነውን ጨምሮ በርካታ የመከላከያ ሰራዊቱ አባላት በመናገሻ ጀንበሬ ብርጌድ አማካኝነት ተደምስሰዋል። አስራ አራተኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ ከዳንግላ ከተማ በቅርብ ርቀት ላይ ከአባድር እስከ ዋሻ ካብልታ በተከፈቱት ሁለት የውጊያ ግንባሮች በጠላት ላይ ሰብአዊ እና ቁሳዊ ኪሳራ አድርሰዋል። የአማራ ፋኖ በጎጃም ሶስተኛ ጎጃም አገው ምድር ክፍለ ጦር ባደረገው የተቀናጀ ጥቃት ከዳንግላ ከተማ በቅርብ ርቀት ላይ በምትገኘው ዘለሳ በተባለ ቦታ ላይ የሀያ ሶስተኛ ክፍለ ጦር ዘመቻ መሪ ኮረኔልን ጨምሮ በርካታ የጦሩ አባላት የተደመሰሱበት ሲሆን ከነበረው ጠላት መካከል ከግማሽ በላይ የሚሆነው ሙትና ቁስለኛ ሆኗል። በዚህም አማራ ፋኖ በጎጃም የተደመሰሰው አስራ ሶስተኛ የአብይ አህመድ ኮሪደር ሆኖ ተመዝግቧል። በአማራ ፋኖ በጎጃም አራተኛ ጃዊ መተከል ክፍለ ጦር ስር የሚገኘው ጣና በለስ ብርጌድ ባደረገው መብረቃዊ ጥቃትም ማንዱራ ከተማ የሚገኘውን የጠላት ኃይል አከርካሪውን በመስበር በከፍተኛ ደረጃ ሰዋዊና ቁሳዊ ኪሳራ አድርሶበታል። በመተከሉ ጥቃት የተናደዱ የአገዛዙ ኃይሎች ፓዊ ከተማ ላይ ፖሊስና አድማ ብተና ጋር በመተባበር ንጹሐን አማራዎችን ገለዋል። ከተገደሉት መካከል አዝመራው ተፈራ፣ ደረጀ ገነት፣ መንግስቱ አሸብር፣ በአበይ ገነቱ ሲሆኑ ቁስለኛ የሆኑ ደግሞ ጥሩነህ የኔአለም፣ አምሳሌ አውለው፣ በአበይ ላቀና በአበይ አስረስ መሆናቸውን ለማወቅ ተችሏል። በሌላ በኩል ትናንት ከምሽቱ ሁለት ሰዓት አካባቢ የአራተኛ ክፍለ ጦር ኮማንዶ አባላት ጃዊ ፈንድቃ ገብተው ከአራት በላይ አድማ ብተና አባላት ደምስሰው የወጡ መሆናቸውን ለማወቅ ተችሏል። የዘመቻ ፋኖ በጎጃም ተጠናክሮ እንደሚቀጥልም አያይዘው መግለጫ ሰጥተዋል። በደቡብ ጎንደር ዞን ዋና ከተማ በሆነችው ደብረ ታቦር ከተማ ላይ ትናንትና ከምሽቱ ሁለት ሰዓት የፋኖ የከተማ አጥቂ ኃይሎች ወደ ከተማዋ ዘልቀው በመግባት በሁለት ከፍተኛ የዞን አመራሮች ላይ ማለትም የከተማዋ ፖሊስ አዛዥ የነበረ አሁን ደግሞ ተዛውሮ የገቢዎች ከፍተኛ ባለሙያ ሆኖ የሚሰራ እና የከተማዋ ሰላምና ደህንነት መምሪያ ከፍተኛ ኃላፊ በነበሩ አመራሮች ላይ እርምጃ ወስዶ ትጥቃቸውን ይዞ ከከተማው መውጣት መቻሉን የደቡብ ጎንደር የፋኖ አደረጃጀቶች አሳውቀውናል። በዚህ አካባቢ ከሰሞኑ በጣም ከፍተኛ ውጊያ እየተደረገ የነበረ ሲሆን አሁን ደግሞ ወደ ከተማዋ ዘልቀው በመግባት በዛ የሚገኙ ከአገዛዙ ጦር አባላት ላይ ከፍተኛ ቁርኝት አድርገው ሕዝባቸውን የሚያስፈጁ የውስጥ አርበኞችን እርምጃ መውሰድ መጀመራቸውን አያይዘው አመልክተዋል። ዘመቻ አንድነት በወሎ በትናንትናው ዕለት በምዕራብ የወሎ ክፍል ጃማ ወረዳ ውስጥ ወረይሉ ወረዳ ድንበር አጠገብ አስደማሚ ጀብዶ ተፈጽሟል። ቀይ አፈር ከሚባለው ቀጠና በሌሊት ተነስተው ለግዳጅ የዋሲል ብርጌድ ኃይል ወዳሉበት ቦረና ቀጠና የገቡት የሰላም አስከባሪ የሚሉት የሚባሉ አባላት ለአሰሳ ሲንቀሳቀሱ ለወሬ ነጋሪ ሳይቀሩ ተደምስሰዋል። በፋኖ እንድሪስ ይማም የሚመራው የዋሴል ብርጌድ ፋኖ የጠላትን እንቅስቃሴ በቅርበት በመከታተል ኦፕሬሽኖችን ቀድሞ በማክሸፍ የተዋጣለት ሲሆን ትናንትና ለዛሬ አጥቢያ ሌሊቱን በአማራ ብልጽግና በአማራ ብልጽግና ሰላም አስከባሪ የስም ካባ ተሰጥቶት በራስ ሕዝብ ላይ ፍጅት እየፈጸመ የሚገኘው ሚኒሻ አባላትን በመክበብ የሞት ቀለበት ውስጥ አስገብቶ ደምስሶታል። በዚህ የተደናገጠው ደጎሎ ከተማ ውስጥ ያለው የአብይ አህመድ ጥምር ጦር ህዝብን ሲያሸብርና ንጹሐን ሲዋክ የዋለ ሲሆን ቦረና ቀጠና ውስጥም በደረሰበት ከፍተኛ ጥቃት የሞቱትን ተዋጊዎችን አስክሬን ቆጥሮ ሲጭን እንዳረፈደ ለማወቅ ተችሏል። የክልሉ አድማ ብተናና ሚኒሻ ከሰራዊት ጋር አብረው መንገድ በመብራት የራሳቸው ወገን ሲገሉና ሲያስገድሉ የከረሙ በስተመጨረሻ የፋኖ እጅ ላይ ወድቀው በሌሊት እንዳልነበረ ሆነዋል። ከዛሬው ክስተት ተምረው የቀሩ የጥምር ጦር አባላት የፋኖን ትግል እንዲቀላቀሉና ህይወታቸውን አትርፈው ህዝባቸውንም እንዲያድኑ በዚህ አጋጣሚ እያሳሰብን ይህን እድል አልጠቀምም ብሎ የሚቀጥል ከሆነ የተጠናከረ እርምጃ የሚወሰድበት መሆኑን አያይዘው ገልጠዋል። በምንጃር ሸንኮራ ወረዳ አረርቲ ከተማ ነዋሪ ማህበረሰብ ላይ አገዛዙ ቁማር ሊጫወት መሆኑ የውስጥ መረጃዎች አሳውቀውናል። ይህም በከተማው ሌላ የፋኖ የሽምቅ ምት መቋቋም ሲያቅተው አገዛዙ ከተማዋን ላለፉት አስራ ስምንት ወራት በአስቸኳይ ጊዜ አዋጅ ስር በመሆኗ ከምሽቱ አንድ ሰዓት በኋላ ማንኛውም ግለሰብ መንቀሳቀስ እንደማይችል እየታወቀ አሁን ላይ ህዝቡን በምሽት ሮንድ ጥበቃ በሚል ሰበብ በምሽት በማስወጣት ለመረሸና ፋኖ መታቸው የሚል የከሰረ የፖለቲካ ትርፍ ለማግኘት መወሰኑን ለማወቅ ተችሏል። በመሆኑም የከተማዋ ነዋሪ ማህበረሰብ ጥንቃቄ እንድታደርጉ በዚህ አጋጣሚ ለማሳሰብ እንወዳለን። ይህ በእንዲህ እንዳለ ከባልጪ ወደ ተለያዩ የሸንኮራ ቀበሌዎች አገዛዙ የዘጋቸው መንገዶች በአስቸኳይ በሶስት ቀናት ውስጥ ተከፍተው ለማህበረሰቡ የትራንስፖርት አገልግሎት የማያገኝ ከሆነ ከሞጆ አረርቲ እና ባልጪ ያሉ ዋና መንገዶች የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ የሚዘጋ ከመሆኑ በላይ ማንኛውም ክልከላውን ጥሶ የሚንቀሳቀስ ተሽከርካሪ ላይ እርምጃ የምንወስድ መሆናችንን ሲሉ አያይዘው ገልጸዋል። ይህ በእንዲህ እንዳለ በአማራ ክልል የአገዛዙ ጦር አባላት በህዝቡ ላይ ከሚያደርሱት ከፍተኛ ዘረፋ በተጨማሪ ከሰሞኑ ደግሞ ወደ ክልሉ ለህዝብ አገልግሎት በመከራ የሚገባው ነዳጅ ከፍተኛ ወታደራ አመራሮች ወደ ማደያዎች በመሄድ ነዳጁን ለግዳጅ ይፈለጋል በማለት በወታደራዊ የነዳጅ ቦቴዎች በመቅዳት ወደ ሌላ ቦታ በመውሰድ አንድ ሊትር ነዳጅን በአማካኝ እስከ ሶስት መቶ አምሳ ብር በጥቁር ገበያ በከፍተኛ ገንዘብ በመሸጥ የግል ኪሳቸውን እያደለቡ በክልሉ ህዝብ ላይ የትራንስፖርት አገልግሎት ዋጋ ላይ ከፍተኛ ጫና በመፍጠር በደል እየፈጸሙ እንደሆነ ለማወቅ ተችሏል። እንደ በዚህ ላይ በተለይ የሰሜን ሸዋን በተመለከተ ከአዲስ አበባ ጋር ቅርበት ካለው ጂኦግራፊ አቀማመጥ ጋር ተያይዞ ኦሮሚያ ብልጽግና በኩል ያለው ስጋት ከፍተኛ እንደሆነ ይነገራል። ይሄ የፈጣን መንገድን ጨምሮ የባቡር መንገድም ሊዘጋ ይችላል በሚል እዛ አካባቢ ከፍተኛ ትኩረት እየተደረገ እንዳለ ነው የሰማ ነው። ወደዛ አካባቢም የኦሮሚያ ልዩ ኃይል፣ የኦሮሚያ ሚሊሻ መከላከያ ሰራዊት ጋር ሆነው ከፍተኛ ርብርብ ለማድረግ መዘጋጀታቸውም ይነገራል። ያን አካባቢም ፋኖ ከተቆጣጠረው አጠቃላይ ማዕከላዊ መንግስቱ የደም ስር ይቆረጣል የሚል ስጋት እንዳላቸው ነው የሰማ ነው። በአጠቃላይ በዘመቻ አንድነት በየአቅጣጫው በሚደረገው የሕልውና ተጋድሎ በአገዛዙ ህልውና ላይ ከፍተኛ አደጋ መደቀኑን የሚያሳዩ ምልክቶችም እየወጡ ነው። እስቲ አማራ ክልል ያለውን ወቅታዊ ሁኔታ እንመልከት። በክልሉ መንግስት በተለይም ሰሞኑን በተካሄደው ሹምሽር ያንንም ተከትሎ እየተሰሙ ያሉ ነገሮች አብይ አህመድ ክልሉን ይዞ ለመቆየት የሚያስችል አቅም እያጣ እንደመጣ የሚያረጋግጡ ሆኖ ነው የተገኘው። ምናልባት ምሽት ላይ ባህር ዳር አካባቢ ቦምቦች ፈንድተዋል ነው ያሉት። እሱን መረጃ በደንብ እያጣራ ነው እንገኛለን። ነገር ግን የተኳረፉ ኃይሎች ናቸው ከስልጣን የተወገዱትና ከስልጣን እንዲወገዱ ሪፖርት ያቀረቡት እናረጋ ከበደና በነ አቶ ደሳለኝ ጣሶ መሃል ፍጥጫ እንዳለም ነው የሚነገረው። በአጠቃላይ አማራ ክልል ያለው የወቅታዊ አገዛዙ ቁመና ምን ይመስላል? እርስ በርስ በከፍተኛ ሁኔታ እየተወነጃጀሉ ነው። እውነት ነው መሳይ። ግን አንድ የአማራ ህዝብ አንድ ማወቅ ያለበት ነገር ምንድን ነው? አሁን በአስራ አራት ቀን በጣም የሙከራ ውጊያ የአማራ ክልል አመራር ሙሉ በሙሉ በማለት በሚቻል ደረጃ በሀሳብ ተለያይቷል። ከእንግዲህ በኋላ በቀጣይ ሊሆን የሚችለው ምንድን ነው? እርስ በርሱ ሊመታታ ሁሉ ይችላል የሚል እምነት ነው ያለኝ። ይሄ በሽታ ከየት ነው የመጣው? እንግዲህ ጎንደር፣ ጎጃም፣ ወሎ፣ ሸዋ እያሉ ብክለትን በአማራ ሕዝብ ዘንድ ብለትን በማምጣት በጣም ተዋልዶ ተጋብቶ አንደኛው ከአንደኛው ጋር ወንዝ ተሻግሮ ሄዶ ተዋልዶ ተጋብቶ በቋንቋ በባህል በምንም አይነት ልዩነት የሌለውን ሕዝብ አንድ ሆኖ ለረጅም ጊዜ የኢትዮጵያ ዋልታና ማገር ሁኖ የኖረን ሕዝብ የብአዴን አመራሮች በኋላም ደግሞ የአዴፓ ብለው ራሳቸውን ስማቸውን የቀየሩ አሁን ደግሞ ይህ በሽታ ደግሞ በብልጽግና ላይ መጦ አንተ ጎንደሬ ነ አንተ ጎጃሜ ነ አንተ ወሎዬ ነ አንተ ሸዋ ነ ጎንደር ነው ስልጣን የለቀቀው ጎጃም ነው ስልጣን የያዘው። እንደዚህ በላ በላ በጣም ተራና አውራጃዊ ክፍፍልን በመፍጠር ይህም በሽታ ወደ ህዝቡ በማውረድ ደስዬ እንትነካብኝና እንትና ስልጣን አይይዝም፣ አረጋ ከበደ አይቀጥላትም፣ አረጋ እንትነካብኝና እከሌ ስልጣን አይይዛትም በማለት እርስ በርሳቸው አሁን በመወነጃጀል ላይ ናቸው። ፈርሷል። ጦሩ ፈርሷል። ሀሳባቸው ፈርሷል። ፍላጎታቸው አልተሟላም። እነሱ በክልሎች ዘንድ ከፍተኛ መከፋፈል በመፍጠር ጎጃምን ከጎንደር ጋር በማጣላት እንደ አባታቸው እንደ ብልጽግናው መሪ እንደ አብይ አህመድ የጎርጎራን ፕሮጀክት ጎጃሜዎች ተቃውመዋል። ስለዚህ እነሱን ለማስደሰትን ሳልወድ በግዴ ጎጃም ላይ የጎርጎራን ኮፒ ፔስት አድርጌ ፕሮጀክትም ጀምሬያለሁ ብሎ የተናገረው ዋንደኛው ምክንያት ሁለቱን ለማጣላት ነው፣ ጎንደር እና ጎጃምን ለማጣላት ነው። ይሄ ነገር አልሰመረላቸው። እንግዲህ እንደምናየው ከሆነ ነሳሙኤል ነኮማንዶ ሳሙኤል ከነዘመነ ጋር በጋራ ወደ ቋራ አካባቢ ድረስ እንቅስቃሴ አድርገው አብሮ በጋራ ያጠቁበት አሸፍርና ኢስማላ ወንድዬ መራይ እና አዴት አካባቢ የጎንደር ፋኖዎች በጋራ መጠው አብሮ ያጠቁበት በጎንደር በደቡብ ጎንደር አካባቢ የምስራቅ ጎጃም እና የሰሜን የምዕራብ ጎጃም የሶስት ዞን ከደቡብ ጎንደር የፋኖ አደረጃጀት ጋር በጋራ በመሆን ይሄንን ወራሪ ዓላማ የሌለው ጦርነት እያካሄደ ያለውን ሰራዊት በአስራ አራት ቀን ውስጥ ፍርስርሳቸውን አውጠውታል። ስለዚህ ስላልሰመረላቸው ይህንን ክፍፍል በማምጣት በሕዝቡ ዘንድ ከፍተኛ ክፍፍል እንዲመጣ በማድረግ የእነሱን ያገዛዘምን ማራዘም ነው የፈለጉት። ይሄ ደግሞ አይሳካላቸውም፣ ሊሳካላቸውም አይችልም። አሁን እያደረጉ ያሉት ነገር ባህር ዳር ከተማ እርስ በርሳቸው ተቧድ ነው። ምናልባትም በቅርብ ቀናት ውስጥ ወይም ሊታሰር ሊታሰር ሊኖር ይችላል የሚመታ ሊኖር ይችላል ከድቶ ወደ ፋኖ ሊቀላቀል የሚችል ይኖራል። ስለዚህ አሁን ትርምስ ላይ ስለሆኑ በአቅጣጫቸው ወደየት ሊሄድ እንደሚችል እንግዲህ የአማራ ህዝብ ይገምታል። ምንም ዓላማ የሌለው ህዝባቸውን እያስፈጁ የአማራን ህዝብ ወደ ውርደት የዳረጉ ለስልጣናቸው ብቻ በማሰብ ለሀብታቸው ብቻ በማሰብ የአማራን ህዝብ ያዋረዱ ኃይሎች ዛሬ ራሳቸው ተዋርደው እርስ በርሳቸው ተጋጭ ሰው አንደኛው ከአንደኛው ሆቴል ላይ ማደር አንደኛው ከአንደኛው ወታደራዊ ካምፕ ላይ ማደር በማይችሉበት ደረጃ ላይ ደርሰዋል እና ይሄ የፋኖ ታላቅ ድል ነው ብለን መውሰድ እንችላለን። መሳይ፣ እንግዲህ አረጋ ከበደ መልቀቂያም ማስገባቱ እየተነገረ ነው። ከዚህ ቀደምም እንዲህ አይነት ወሬዎች በስፋት ይናፈሱ ነበረ። አሁን ጠንከር ብሎ መጥተዋል። ከህመም ጋር በተያዘ ስልጣኑን መልቀቅ እንደሚፈልግና ይህንንም ጥያቄ ማቅረቡን ነው ተሰማው። ምናልባት እንዲህ አይነቶቹ መረጃዎች ሆን ተብለው ለማዘናጋትና አንዳንድ ኃይሎችን በዚህ ተዘናግተው በተወሰነ ደረጃ አገዛዙ ትንፋሽ የሚያገኝበትን ሁኔታ ለመፍጠር ከሆነም በጥንቃቄ መታየት ያለበት ነው አረጋ መጠ ተነሳ ሌላ መጣ አልመጣ ምንም ልዩነት እንደማይኖረው የአማራ ፋኖ በየመዋቅራቸው ከዚህ በፊት ገልጸዋል። ዋና ስሩ መነቀል ያለበት አብይ አህመድ ነው። ከአማራ ክልል የእሱ ምስለኔዎች በየትኛውም ስም ይጠሩ ምንም የሚያመጡት ነገር የለም ቢሾሙም ቢሻሩም ትርጉም የለውም ብለው አቋም ከያዙ ቆይተዋል። አረጋ ከበደ ግን ምናልባት አሁን የሚያቀርበው መልቀቂያ ተቀባይነት ካገኘ ፍትህ ሚኒስቴር ምክትል ዴታ ወይም ሚኒስትር ዴታ የነበረው በሰሞኑም በአንተ ሪፖርት እንዳረክልን አለም አንተ አግደው ሊሆን ይችላል የሚባልም ነገር አለ። ማንም ይሁን ግን ይሄ ነገር ወደ የት ሊያመራ ይችላል? እርስ በእርስ መካሰስ ተጀምሯል። ፌዴራል መንግስቱ ክልል መንግስት የክልል መንግስት ባለስልጣናትን ራሱ የሾማቸውን እየወነጀለ ነው። ወታደሮቹም አዛዦቹ፣ እነ ጀነራል አበባው ታደሰም ይሄን ውንጀላ እያመጡ ነው። በዚህ መሀል ያሰለጠኗቸው የአድማ በታኝ ኃይሎች ደግሞ ከመከላከያ ጋር እርስ በርስ እየተዋጉ እየተገዳደሉ ነው። ብልጽግና ጀንበር አማራ ክልል ላይ እየጠለቀች ነው የሚለው በደንብ እየታየ ይመስላል ባጭሩ እውነት ነው። መሳይ እንደው አንድ ምሳሌ ልትቀስል ጀመሪያ የአማራ ክልል ምስለኔ አስተዳደር ክልሉን እያስተዳደር አልነበረ። ብልጽግና ከተመረጠበት ወይንም እነ ዶክተር አምባቸው በማናውቀው ምክንያት ሕይወታቸው ካለፈ በኋላ እየተሾሙ የነበሩ መሪዎች፣ በተከታታይ እየተሾሙ የነበሩ መሪዎች የወረዳም ከታችኛው መዋቅር ጀምረ መካከለኛ መዋቅርና ከፍተኛ አመራሩ የብልጽግና የኦህዴድ አሽከር አሽከር ሆኗል። እየሄዱ ሲዘፍኑባቸው የአማራን ሕዝብ በቤንሻንጉል ክልል ላይ፣ በጋምቤላ፣ በወለጋ እነሱ ለኦሮሚያ ክልል ፕሬዚደንትና አመራሮች ባህር ዳር ከተማ ላይ ሲሄዱ፣ ጎንደር ከተማ ላይ ሲሄዱ ካባ ሲያለብሱ የነበሩ ሰዎች ናቸው። በጅምላ የአማራ ሕዝብ በፍሬደር እንደ ውሻ እየተቀበረ በነበረበት ሰዓት እነሱ ግን ለኦሮሚያ ክልል መስተዳደር አመራሮች ካባ ሲያለብሱ የነበሩ ሰዎች ናቸው። ስለዚህ ክልሉን ከእጃቸው በፍላጎታቸው አሳልፈው ለኦሮሚያ ብልጽግና የሚሆን ለጠቅላይ ሚኒስትር አብይ አህመድ ስልጣናቸውን ሰጠው አድርጉ የሚሏቸውን ነገር ብቻ ሲያደርጉ የነበሩ የታሰሩ ውሾች ናቸው። ሂዱና ንከሱ ሲባሉ የሚለክሱ፣ ከስር የተቀመጡ ሲባሉ ከስር የሚቀመጡ፣ ሰብአዊ ባህሪ የሌላቸው ፍጹም ፍጹም ከሰውነት ተራ የወጡ ህዝባቸውን አሳልፎ የሰጡ አረመኔዎች ናቸው። እነዚህ ሰዎች ክልሉን ሲመሩ ስላልነበረ አቶ አረጋ ከበደ ወረደ አለማን ታግደው መጣ ሌላ ሰው ሄደ፣ ሌላ ሰው መጣ። የተለየ ነገር ሊኖር አይችልም። ሁሎችም አንድ ላይ ናቸው። ከዝንጀሮ ቆንጆ ምን ይመራርጡ ይላል እንግዲህ። ሁሎችም አንድ አይነት ናቸው። ስለዚህ ከዚህ በፊት የነበረው ምስለኔነታቸው ይቀጥላል። እነዚህን ሰዎች ከአማራ ክልል ነቅሎ አውጥቶ ሀሳባቸውንም ድርጅታቸውን ነቅሎ አውጥቶ ማስወገድ እስካልቻለ ድረስ የአማራ ክልል መከራ ይቀጥላል ማለት ነው። ምክንያቱም የአማራን ክልል ሕዝብ አጠቃላይ የሚጠላ መንግስት ነው እና ያለው እነሱ ደግሞ መከላከል ስላልቻሉ እንደፈለገ እየመጣ እየፈነጨበት ነው። ለምሳሌ መሳይ ከሰሞኑ በብር ሸለቆ ወታደራዊ ማሰልጠኛ የሰለጠኑ ወታደሮች ከልባቸው እንዲዋጉ ለማድረግ በጎንደር ከተማ እንዲሁም በባህር ዳር ከተማ እና የኮሪደር ውበት ፕሮጀክት ተሰራባቸው ብሎ የሚያስባቸውን ከተሞች ላይ ሄደው ይኸው ለአማራ ህዝብ የብልጽግና ፓርቲ የፌዴራል መንግስቱ የብልጽግና ፓርቲ ከራሱ ኪስ ከፌዴራል መንግስት ኪስ አውጥቶ ለአማራ ህዝብ ሲል መንገዶችን ሰርቷልኝ ልማት ላይ ነው መንግስታችን ልማት ላይ ስለሆነ ይህን ልማት እንድታስቀጥሉ ለማድረግ ይህ ልማት እንዲቀጥል ለማድረግ ፋኖ መወገድ አለበት። ስለዚህ እናንተ ከልባቸው እንድትዋጉ ተብሎ ከወታደራዊ ስልጠና በተጨማሪ ፖለቲካዊ ስልጠና ለመስጠትና ከልባቸው እንዲዋጉ ለማድረግ በከተሞች ላይ ከአምስት እና አራት ኪሎ ሜትር ማት ሞላ መንገድ የተሰራች የጎንደር ከተማ ሲያስጎበኟቸው ነው የዋሉት። ይሄ ከውትድርና አገልግሎት ጋር ምንም አይነት ግንኙነት የለውም። ወታደር አድርግ ነው ሰልጥኖ በወጣበት መስል መንገድ አድርግ ሲባል ያደርጋል፣ አታድርግ ሲባል አያደርግም። በቃ ይሄ ከልማት ጋር ምንም የሚያያይዘው ነገር የለውም። ህዝብን ለማስፈጀት ሰራዊቱን በደንብ ለአማራ ህዝብ የብልጽግና ፓርቲ ጥሩ ስራ እየሰራ እንደሆነ ለማ ከፍርሃት የመነጨ ነው፣ ከስጋት የመነጨ ነው። ሰራዊቱ አይዋጋልኝም የአማራ ተወላጅ ስለሆነ ባገኘው አጋጣሚ ሁሉ ክላሹንም፣ ድሽቃውንም፣ ሞርተሩንም፣ ብሬኑንም፣ ስናይፐሩንም ራሱንም ይዞ እየጠፋ ስለሆነ እንዳይጠፋብን ፖለቲካዊ ስልጠና እንስጠው በማለት በከተሞች ላይ እያንቀሳቀሱ የልማት ፕሮጀክቶች ብሎ ያሏቸውን ነገሮች ሲያስጎበኟቸው ነው ትናንትና እና ዛሬ የዋሉት ይሄ ከፍርሃት የመጣ ከስጋት የመጣ ድርጊት እንደሆነ ሊታወቅ ይገባል። በአጠቃላይ ግን አማራ ክልል ላይ ይሄ ስርዓት ወድቋል። ህዝብ ከሱ ጋር አይደለም፣ መቶ በመቶ በፍጹም ከሱ ጋር አይደለም። ምናልባትም እሳይ በዚህ አስራ አራት ቀን ውስጥ ያየነው ነገር ምንድን ነው? ውጊያ ተደርጎ የፋኖ ኃይሎች ስትራቴጂካዊ የቦታ ለውጥ ሲያረጉና የመከላከያቶች ወይንም የአብይ አህመድ ሰራዊት ወደዛ ከተማ ሲገባ በብዙ ቦታዎች ላይ ማለት ይቻላል ህዝቡ ንቅል ብሎ ከፋኖ ጋር ነው። ንቅል ብሎ እንስሳቱን ቤቱን ሳይዘጋ እንስሳቱን ሳያስር ሰብሉን ሳይሰበስብ አብሮ ነው የሚሄደው። ምክንያቱም ወደ ከተሞች ሲገባ ገዳይ ነው ይስራል፣ ገዳይ ነው። ይህ ተለምዷል። በቃ ተመቶም ይሁን እንዲሁ ባዶ ከተሞች ላይ ወደ ከተሞች በሚገባበት ሰዓት ያገኘውን ሴት ኃይል ህፃን ኃይል መነኩሴ ኃይል ቄስ ኃይል ሽማግሌ ኃይል እየገደለ ስለሚገባ አሁን አሁን መከላከያ እንዳይገባባቸው እንዳይመጣባቸው ተግተው የሚጸልዩ ከተሞች በርካቶች ናቸው። በእነዚህ ከተሞችና በአማራ ክልል በአጠቃላይ የመንግስት ኃይል በሀሳብ ደረጃ በህዝብ ደረጃ ተቀባይነቱ ሙሉ በሙሉ ስላጣ የትኛውንም አይነት መሳሪያ የትኛውንም አይነት ትጥቅ የትኛውንም አይነት ሰራዊት ብዛት አሰልፎ ሊሄድ ማሸነፍ እንደማይችል እየተረጋገጠ መጥቷል። መሳይ እንግዲህ ግራ መጋባታቸውን የሚያሳይ ነው። ቀደም ሲል እንዳቀረብከውም ሰሞኑን በሚዲያዎቻቸውም እያቀረቡት እንዳለው ወታደሮቹን ያሰለጠኗቸውን አድማበታኞችን ፋሲልን ግንብ ሌሎችንም የልማት ስራዎች ማስጎብኘታቸው ምን ያህል ግራ በመጋባት ውስጥ የሚያደርጉት እንደጠፋቸው ምቱ እየጠነከረ መምጣቱም የሚታይበት እንቅስቃሴያቸው ነው ማለት ይቻላል። እንግዲህ የአማራ ፋኖ መዋቅሮች እንደገለጹት ከሆነ በዚህ በዘመቻ አንድነት ካሁን የተጠቀሙት አስር በመቶ የሚሆነውን አቅማቸውን ነው። ገና ዘጠና በመቶ አልተጠቀሙትም እንዳለ ነው። ለትልቁ ድል ለወሳኙ ድል እየተዘጋጀን ነው ብለዋል። ምናልባት እሱ ደግሞ ሲመጣ በዚህ በአስር በመቶዎቹ የተፍረከረኩ በቀሪው በዘጠና በመቶ ኃይላቸውን ተጠቅመው ጥቃት በሚፈጽሙበት ጊዜ ሊሆን የሚችለውን አብረን የምናየው ይሆን። እንደው በዚህ አጋጣሚ የአማራ ፋኖ በጎጃም አጠቃላይ የዘመቻ አንድነትን የተመለከተ ሪፖርት በወታደራዊ አዛዡ በሻለቃ ዝናቡ አማካይነት ወጥቷል። ምንድን ነው ሪፖርቱ? እንደው ባጭሩ ዘመቻ አንድነት በጎጃም ያለውን አጠቃላይ ሂደት የሚያሳይ ይመስላል። እስቲ ባጭሩ ገለጽልን መሳይ። እንግዲህ በዚህ አስራ አራት ቀን ውስጥ ምናልባት በተለያዩ ሚዲያዎች የተገለጹ ትንትን በአጠቃሎ በየዘመቻ መኮንን ኃላፊ ወይም ወታደራዊ ክፍል ኃላፊ ዝናቡ ድንገረው ፋኖ ዝናቡ ድንገረው መግለጫ ሰጥቷል። እኛ ስንናገር ከነበረው ምናልባትም አባይን በጭልፋ ነው ። እኛ ስንገልጸው የነበረው እየደረሰን የነበረው መረጃ እና ያንን ደግሞ ለህዝባችን ኢትዮጵያ ህዝብ ለማድረስ ሙከራ አድርገናል። ነገር ግን ዛሬ የሰጡት መግለጫ በተለይ በጎጃም ብቻ የወጣው መግለጫ የጎጃም የአማራ ፋኖ በጎጃም ወታደራዊ ኃላፊው ያወጣው መግለጫ በጣም የሚደንቅ ነው። አሁን ለመዘርዘር ምናልባትም ሁለት ሰዓት ላይ በቃን ይችላል መሳይ። በጣም ከፍተኛ ድል እየተገኘው እንደው አጠቃልዬ ለመግለጽ ግን የአማራ ፋኖ በጎጃም ወታደራዊ መምሪያ ዛሬ በዘመቻ አንድነት ላይ ጠቅለል ያለ መግለጫ ሰጥቷል። ከአንደኛ እስከ አስራ አንደኛ ክፍለ ጦር ያሉ የተለያዩ ብርጌዶች በነዚህ አስራ አንድ ክፍለ ጦሮች ውስጥ ያሉ ምናልባት በእያንዳንዱ ክፍለ ጦር አምስት እና ስድስት ብርጌዶች አሉ እነዚህ ብርጌዶች በርካታ ሰራዊቶች በየት በኩል ውጊያ እንዳደረጉ ለምን ያክል ሰዓት ውጊያ እንዳደረጉ እና ያ ምን ያክል ሰራዊት እንደተሰለፈ በጠላት በኩልም ምን ያክል ሰራዊት እንደተሰለፈ ለምን ያክል ድግግሞች እነዛ ከተሞች ላይ ጥቃት እንደሰነዘሩ በዚህ አውደውጊያ በእያንዳንዷ በእያንዳንዱ አውደ ውጊያ ላይ ምን ያክል ሰራዊት እንደተደመሰሰ የመከላከያ ሰራዊት ምን ያክል እንደተደመሰሰ የአድማ ብተና ምን ያክል እንደተደመሰሰ የሚኒሻና ፖሊስ ኃይል ምን ያክል እንደተደመሰሰ ኢቭን ፖለቲካዊ አመራሩ ምን ያክል እንደተመታ በዝርዝር ነው የገለጹትኝ። በጣም ነው የሚገርመው መሳይ ምን ያክል እንደቆሰለ የተማረከ ወታደራዊ መሳሪያ ዲሽቃን ጀምሮ ሞርተርን ጨምሮ ስናይፐር፣ ብሬን፣ ክላሽን ተተኳሽ አጠቃላይ የእነዚህ አሁኑ የጠቀስኩልህ መሳሪያዎች የክላሽ ጀምሮ እስከ ዲሽቃ ድረስ ያለው የመሳሪያዎች ተተኳሾች፣ ጥይቶች ምን ያክል እንደማረኩ ምን ያክል የወገብ ትጥቆችን እንዳገኙ ለምን ያክሉ ሕክምና እንደሰጡ የቆሰለ ለቆሰሉት በዝርዝር በዝርዝር ልክ አንድ በጣም ዘመናዊ የሆነ መንግስት ያለው ሰራዊት በወታደራዊ ውጊያዎች ላይ ለፓርላማ ወይም ለሴኔቱ ሪፖርት እንደሚያቀርበው ነው የቀረበው ሪፖርት። በጣም ዝርዝር ሪፖርት ነው። ምናልባትም ይህ ነገር አንድ ለየት ያለና ራሱን የቻለ ፕሮግራም ሊሰራለት ይገባል የሚል እምነት ነው ያለኝ። መሳይ እንግዲህ ከዘመቻው የተገኘው ፖለቲካዊና ወታደራዊ ድሎችንም እንዲሁ ዲፕሎማሲያዊ ድሎችን እንዲሁ ጠቅሷል። ይሄ ዘመቻ የመጀመሪያችን ነው የሙከራ ወታደራዊ እንቅስቃሴያችን ነው። ሙከራውን ያደረግንበት ደግሞ ለተከታታይ ሁለት ወራት ራሳችንን ገምግመን ሰራዊት አሰልጥነን ነባሩን የፖለቲካ ትምህርት ሰጠን፣ ወታደራዊ ትምህርት ሰጠን፣ እጅግ በጣም ዘመናዊ ሰራዊት ካወጣን በኋላ ይህንን ወታደራዊና ፖለቲካዊ ስልጠና የወሰደ ወታደር የውጊያ ተሞክሮ እንዲኖረው ለማድረግ በተለያዩ አውደ ውጊያዎች ላይ እያቀያየርና እያፈራረቅን ተሳትፎ እንዲያደረግ አድርገነዋል ነው ያለው። በዚህም በጣም ከፍተኛም ስኬት እንዳገ የሚገኙ አያይዘው ይገልጻሉ። በአጠቃላይ ግን በዘመቻው ፖለቲካዊና ወታደራዊ ዲፕሎማሳዊ ትርፍ ያገኙበት ትልቅ ዘመቻ መሆኑን አረጋግጠዋል። በዚህ ዘመቻ መሳካት በሚዲያውም በዘመቻውም በቀጥታም ይሁን በተዘዋዋሪ ድጋፍ ላደረጉት ጓዶቻችን በሙሉ ምስጋና እናቀርባለን ብለዋል። ዘመቻው ያማረና ከታቀደው በላይ እንዲፈጸም በሞራል እንዲሁም በወኔ ተጋድሎ ላደረጉ ምስጋና አቅርበዋል። በሁሉም ቀጠና የምትገኙ የፋኖ አባላትና አመራሮች ክብር ለእናንተ ይሁን ብለው የራሳቸውን አባላት አወድሰዋል። ይህ ዘመቻ የመጨረሻ እንዳልሆነ እና ገና የመጀመሪያ እንደሆነም አያይዘው ጠቅሰዋል። በአጠቃላይ በዘመቻው የተለያዩ መልእክቶችን አስተላልፈዋል። ውጊያው ቀጣይነት ሊኖረው እንደሚችል እንዲሁ አያይዘው ጠቅሰዋል። መሳይ፣ በአጠቃላይ በትክክል የወታደራዊ ሙያተኞች ህዝባቸው በሚያሳውቁት ደረጃ ልክ ነው። የአስራ አራት ቀን የውጊያ ውሎችን ሪፖርት ያቀረቡት መሳይ በጣም ነው ማመሰግነው። እንግዲህ የሌሎቹ አደረጃጀቶችም ጨምሮ በጋራ ደግሞ የሚያወጡት ሪፖርት እንደሚኖር እንጠብቃለን። በጣም ነው ማመሰግነው። እኔ አመሰግናለሁ መሳይ